እኔ በግሌ በጣም ከምወዳቸው ጥንዶች ልጀምርላችሁ ፕሬኒካ ቾፕራና ኔክ ጆናስ ናቸው የዝነኞቹ አለም ላይ የሚሆነው አይታወቅም ዛሬ የተጋብቶ ነገ መለያየት የተለመደ ቢሆንም አሁን ላይ ግን ጥንዶች በጣም ደስ የሚሉ ጥንዶች ናቸው የአስር ዓመት ልዩነት ሲኖራቸው ፕሬኒካ 18 ዓመቷ ላይ 2000 ላይ ማለት ነው። የአለማችን ውብ እንስት የሚለውን ዘውድ ስደፋ፣ ኔክ ጆናስ ያኔ ገና 8 ዓመቱ ነበር። ያ ማለት ቢያንስ ሁለተኛ ክፍል ቢሆን ነው ማለት ነው። አሁን ላይ እንግዲህ የ10 ዓመት ልዩነታቸው በርካታ ወሬ ቢናፈስባቸው ወሬውን ወደ ጎን በመተው አብሮ ናቸው ያሉት። እኛም ያስምርላችሁ ብለናል። ሌሎቹ ተወዳጅ ጥንዶች በቦሊውድ ማለት ነው ከትሪና ኬፍ ና ምርጡ ተዋናይ ቪኪ ካውሸል ናቸው። በነገራችሁ ላይ ይህ ልጅ አሁን ላይ በጣም በጣም በቃ ምርጥ ትወና ከሚያሳዩ የቦሊውድ ወንድ ተዋንያን መካከል ቀዳሚ ሆኗል። በ2021 ጋብቻቸውን ፈጸሙ። ከትሪና ኬፍ ቪኪን አምስት ዓመታት ትበልጠዋለች። ቢፓሻ ባሱ ና ከረም ሲንግ ግሮቨር ናቸው። የሶስት ዓመታት ልዩነት ብቻ ነው ያላቸው እሷ እሱ ሶስት አመት ብቻ ነው የምትበልጠው። ነገር ግን እዚህ ሊስት ውስጥ ተካተዋል። ይህ ተዋና ከዚህ በፊት ሁለት ጊዜያት አግብቶ የፈታ ሲሆን አንዱ ትዳሩ ከጄኒፈር ዊንጌት አላም ከዛራ ጋር ነበር። አሁን ላይ እንግዲህ ቢባሻ ሆሊውድን በመተው ከእሱ ጋር እንግዲህ ደስ የሚል ህይወት እያጣጣመች እንዳለ ነው ያለችው። በቀጣይ የውበት ንግስቷ አሽና አብሸክ ይገኛሉ። እኚህ ባልና ሚስቶች እንግዲህ ሶስት አመት ብቻ ነው ብልልጣቸው በመሀል ማለት ነው። አሽ ባሏን ሶስት አመት ትበልጠዋለች። ያው እንግዲህ ተፋቱ የሚል የጠላት ወሬ በደንብ ቢናፈስም እነሱ ግን አሁን ድረስ አብረው ናቸው። ከ2007 ጀምሮ ነው በትዳር አብረው የቆዩት ማለት ነው። ሌላው ሴፍ አሊ ካህን ነው። ዛሬ ላይ የካሪና ካፖር ባለቤት ማለት ነው። ቀደም ሲል ትዳር ነበረው። የልጆቹ እናት ማለት ነው። እሷም ታዋቂ ተዋናይት ናት። አምሪታ ሲንግ ትባላለች። 12 ዓመት እሱን ትበልጠው ነበር። ከትልልቅ የቦሊውድ ፊልሞች ጀርባ የምናገኛት ፋራ ካህን ፊልም ባለሙያና ኮሪዮግራፈር ናት። በትወናም እናውቃታለን። ከባሏ ኩንድራ ጋር የስምንት ዓመታት ልዩነት አላቸው። ፋራ ከሰራቻቸው ጥቂት ማከል ፊልሞች ማለት ነው፣ ሀፒ ኒው ይር፣ እነ ኦም ሻንቲ ኦም፣ እነ ቴስ ማር ካን፣ ሜን ሆና ና ሌሎች ፊልሞችንም ማስታወስ እንችላለን።